ዝብዳ በርከት ተደርጎ ነው የሚደረገው፣ አይሳሳትም። ዝብዳ ወይም ሰምና ሽና ነው ያው ጉማሹን ተቅሪበን ሰርታ ነው። እስኪ ምን ምን ሰራ ይመስላችኋል? ገምጡ።

ዋው! ሁሉንም ማረፍ ተማረፉ እንዳይቀጥን አድርጉ። ግን ገና አልበሰለ ፍሬው ገና ይተላየ እና እንዴ ገና ወጣ እያየን እያማስለን፣ እያየን እያመስለን እናበስላለን እናበስላለን ማለት ነው። እዚህኛን ቦቦ

የእኔ ለበን ወደልብያቸዋለሁ እናንተ የምቀውሃ መረቅ ላላቸው ገና የኔ አልወፈረም። ወፍሮ ነበር ግን ለበን ጨመርኩበት። እንዳያቃጠላቸው ያቃጠላቸው እንደ ዝልበሱ እንደ እኔ ምናም ብዙ ማማሰል ስለሚያስፈልገው ያው ይህን ይመስላል። ላይክ ሰብስክራይብ እያረጋችሁ አበረታት ብሎ የስብሎኛል ዛሬ ላይፍ አላስገባኝ ብሎ ነበረ። እና እንትን ይህ ምንድን ነው የሚባለው? ኮድ ምናምን የሚጠይቀው ነገር ስም ጠፋብኝ። ዌሪ ዋይፍ ነው እሱ። ትናንትና ከፍቶልኝ ለዛሬ ቀጥሮኛል። እንሻላ ዛሬ ለመጀመሪያ ጊዜ ዛሬ ላይፍ እገባለሁ። ላይክ ሰብስክራይብ እያደረጋችሁ መታችሁ ደሞ ቤቴ አበረታቱኝ እኔ አበረታታኝን፣ እኔም አበረታታለሁ። መታቸውን ዘይሩኝ ነው የምለው። ውድድር ያደርጋችኋለሁ የምታበረታተኝ ልጆች። ያው አዲስ ነኝ ያውቃለሁ። እንሻላ አብረን እናድጋለን እየተደማመርን። ደምሩኝ፣ ኮመንት ላይ ያስቀምጡልኝ እመልሳለሁኝ ማለት ነው፣ እና እንደዚያ ነው። ከመጨረሻው እንሻላ አሳያችኋለሁ። ይሄ ነው የዛሬ ምሳችን። እናንተ ምን ሰራችሁ? ግን ያየ ክማል ስራው ቶሎ ቶሎ አይሰራም እኛ ቤት። ለዛ ነው ዛሬ ለስራ ቪዲዮ ብዬ ወሰንኩት። ይሄ ቢያንስ ተሰራ አራት አመት እንደዛ ሆኖኛል። ተሰራሁላቸው ማለት ነው። አይ በሉ መሰረታዊ እንግዲህ ፈረቶላ አይሰራም። ልጅቷ ናት፣ ትናንትና አምሮኛል ብላ ለምን ትዝ እንዲያላት ባላቀም ጀሪሻ አምሮኛል አለች። ለእሷ ነው የተሰራው ስላቸው፣ ለእሷ ተብሎ ነው የተሰራ። ዝቀር ሶሶ ነው ያው ላይ ስላለው ነው እንግዲህ ጠቆራ ያው ይሄም ከላይ ፈሳሽ ሮዝ መፈልፈል አለበት። በባለፈው የተሰራ ነው። ዛሬ መቅ ነው ታረኩት። ሰላጣ ዛሬ ሰላጣ አልሰራንም። ሸሪሹ ሰዓት ነው የወሰደ። ይህን ይመስላል ጀሪሻችን። በስለዋል። በላፊያ በሉን፣ በቅርብ ያላችሁት ተፈበሉ፣ በሩቅም ያላችሁት በላፊያ በሉን። እነዚህ ሰርተና ቁረናል። የመንደር መሄድ ነው የሰዎቹ የበሉ ነው። ምን መስላ አበላቸዋለሁ። በጣም ወደድ ያደረጋቸዋለሁ። የምታበረታቱኝ እንግዲህ የማታበረታቱኝ ምን ለማበረታት ሞክረኔን። ሰላም አለይኩም ረህመቱላሂ ወበረካቱሁ